የኢንዱስትሪውን ዘርፍ ችግሮች ለመቅረፍ እየተተገበሩ ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ዋነኛው ተጠቃሽ ነው። ይህም የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት በማሻሻል የገቢ ምርቶችን የመተካት ሽፋን ለማሳደግ ያለመ ስለመሆኑ መሆኑ የሚነሳ ሲሆን ተጨባጭ ለውጦች ስለመመዝገባቸው ነው የሚጠቀሰው። የአምራች ኢንዱስትሪውን ማነቆ መፍታት፣ ፈጠራን ማበረታታትና የተደበቁ የፈጠራ ውጤቶች ገበያ እንዲያገኙ ለማስቻል ያለመው የኢትዮጵያ ታምርት ኤክስፖም ሶስተኛ ዓመቱን አስቆጥሯል። በዚህም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 ገበያ እንዲተሳሰር ማድረግ በውጭ ያለን ገበያ እንዲያድግ ማድረግ ነው። ሶስተኛው የኢትዮጵያ ታምርት ኤክስፖ ለአምስት ቀናት የሚቆይ ሲሆን የሀገር ውስጥና የውጭ አምራች ድርጅቶች ይሳተፉበታል። ም ነው የተባለው